ዘመን ተለወጠ፣ ምሥራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቅዎታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ አዎ የሀላንድን ጉዳይ እንደዚሁ እንመልከት። በማንቸስተር ሲቲና በኖርዌይ ብሔራዊ ቡድን እንግዲህ ተመሳሳይ ቡድን ማግኘቱ ውጤታማነቱን ይበልጥ አድርጎታል። እናንሳ ይህንን ጉዳይ ብዙ ጎሎችን እያስቆጠረ ነው፣ እንደተለመደው። ምናልባት ከተለመደው በላይ በብቃትም ተሻሽሎ የመጣበት ሲዘን ይመስላል። ና እናንሳ ሀላንድ በቀደም እስራኤል ላይ ሀትሪክ ሰርቷል። ሊያውም በአንድ የፍጹም ቅጣት ምት አግኝቶ የፍጹም ቅጣት ምቱን መጀመሪያ ግብ ጠባቂዋ አዳ ነው። ከዛ ኢንክሮችመንት የሚባል አላለም። ከመምታቱ በፊት ተጫዋቾች ሳጥን ውስጥ ገብተዋል በሚል አስደገሙ። እንደገና ሳተው ግብ ጠባቂ ዋዳ ነው። ሳተው ሳይሆን ሁለቱንም አጋጣሚዎች ግብ ጠባቂውን ያዳ ነው። ከዚያ ግን ሀትሪክ ሰርቶ ወጣ እና በእግር ኳስ ታሪክ ሀምሳ የብሔራዊ ቡድን ጎል ላይ በጥቂት ጨዋታ እና በለጋ እድሜ የደረሰ ተጫዋጭ ሆኖ ሪከርድ ያዘ። ቁጥሮቹ በኖርዌይ ብሄራዊ ቡድን ያሉት ቁጥሮቹ በጣም አስገራሚ ናቸው በእርግጥ የአውሮፓ የማጣሪያ ጨዋታዎች ባለፈው ለምሳሌ አምስት ጎል ምናምን ሞልዶቫ ላይ ያስቆጠረበት አይነት ጨዋታ ስላለ እና በተለይ ከሶቪየት ህብረት ከዩጎስላቪያ ከምናም መፈራረስ በኋላ የተፈጠሩት ትንንሽ ሀገራት ማይክሮ ስቴትስ ምናምን የሚባሉት ብዙ ጎል እንድታስቆጠሪባቸው ያደርጋል ለማንኛውም በአርባ አምስት ጨዋታ ከ ሀምሳ በላይ ጎል አስቆጥሯል ና ቁጥሩ እንግዳ ነው ግን አሁን የኖርዌይ ብሔራዊ ቡድንና የሲቲ ተጫዋች የመሆን አንደኛው ችግር የነበረው ለአመታት ለሱ ሲቲ ምን አይነት ቡድን ነው? ለአመታት የምናውቀው ሲቲ የከፍተኛ ፖሴሽን እና ሙከራ ከማድረጉ በፊት አታክ ቢልድ የሚያደርግ አስር አስራ አምስት ቅብብል የሚያደርግ የትዕግስት ቡድን ነበር። የኖርዌይ ብሔራዊ ቡድን ደግሞ የክሮስ ቡድን የረጃጅም ኳስ ቡድን ምናምን ነው የነበረው። ስለዚህ ወደ ኖርዌይ ሲሄድ ከሲቲ ከለመደው በየሳምንቱ ከሚጫወትበትና ልምምድ ከሚሰራበት ፓተርን መውጣት ነበረበት። የኖርዌይን አጫወት አዳፕት ማድረግ ነበረበት። ወደ ሲቲ ሲመለስ ደግሞ እንደገና የሲቲን አጫዋታ አጫዋት ሪያዳፕት ማድረግ ነበረበት። አሁን እግር ኳስ እየተለወጠ ነው አይደለም? ባለፈው እንዳነሳ ነው እና ሲቲም ረጅም ኳስ መጫወት ጀምሯል። እንደ ድሮ እንደ ኖርዌይ መጫወት ጀምሯል። መጠለዝ ልበለው፣ ረጅም ኳስ መጫወት ትክክለኛው አገላለጽ የትኛው እንደሆነ አላቅም፣ ግን ረጅም ኳስ መጫወት ብዙ ክሮስ ማድረግ ጀምሯል። የአርሰናል ጨዋታ ኤክስትሪም ሆነ እንጂ ከአርሰናል ጋር የነበረውና ከ33 ፐርሰንት በታች ኳስ የያዙበት ጨዋታ በጣም ጽንፍ የወጣ ሆነ እንጂ የጓርዲዮላ ቡድን በዚህ የውድድር ዘመን በሁሉም በተደረጉት ጨዋታዎች የኳስ ቁጥጥር መጠኑ በጓርዲዮላ የአሰልጣኝነት ታሪክ አቬሬጁ ማለት ነው አነስተኛው ነው። የረጃጅም ኳሶቹ መጠን ደግሞ ከፍተኛው ነው። የክሮሶቹ መጠን ደግሞ ከፍተኛው ነው። ኖርዌይ ከሞላ ጎደል እንደዛ ነው የምትጫወተው እና ሀላንድ በፊት ለኖርዌይ ጎል ለማስቆጠር መፋለም ነበረበት ክሮሶች ማሸነፍ ነበረበት በሲቲ የሚያስቆጠራቸውን የጎል አፋፍ ላይ ሆኖ ደገፍ የሚያደርጋቸውን አይነት ጎሎች አያስቆጥሩም ነበር ለብዙዎቹ ጎሎች መፋለም ነበረበት አሁንም ይፋለማል ኖርዌይ እንደዛ ነው ጎል የምታስቆጥሩ ብዙ ክሮስ ስለምታደርግ እንዲያውም ኖርዌይ በዚህ በአውሮፓ ዋንጫ የማጣሪያ ጨዋታ በፖሴሽን ከሲቲ በላይ ነች ሲቲ በፕሪሚየር ሊግ ከሚያስመዘግበው የፖሴሽን አቨሬጅ በላይ ግን ለሲቲ አሁን የሚያስቆጠራቸውን ጎሎች ካየሽ አብዛኞቹ የእሱን የቤት ስራ የሚጠይቁ ናቸው። ምክንያቱም ሲቲ እንደ ድሮ ደብሮይነ የለውም። ደብሮይነ በቃ በሳህን አድርጎ ነበር የሚያቀርቡ ለሱ የመጨረሻ ኳስ ስራውን የጨረሰ የመጨረሻ ኳስ ነበር ያቀብል የነበሩ። ቤርናርዶ ሲልቫ የድሮ አይነት ብቃት ላይ አይደለም ያለው። አሁን ሁሊያን አልቫሬዝ ለቋል። በዙሪያው የነበሩ ሌሎች የመጨረሻ ኳስ የሚያቀብሉ ተጫዋቾች አሁን እንደ ድሮ እንደ ልብ የሉ ስለዚህ እየታገለ ነው። አሁን ጎል ሲያስቆጠር የነበረው በቀደም ብሬንፎርድ ላይ ያስቆጠረው ጎል ድሮ ሀላንድ ከሚያስቆጠረው ጎል ይለያል። ከዚያ ጥቂት ቀናት በፊት ሞናኮ ላይ ያስቆጠረው ጎል በፊት ከሚያስቆጠረው ጎል ይለያል። ከመሀል ተከላካዮች ጋር እየተናነቀ እየታገለ ምናምን አሁን ጎል እያስቆጠረ ያለ፣ ምክንያቱም ሲቲ እንደ ድሮ በቀላሉ አደለም የጎል እድሎች እየፈጠረ ያለው። ቀስ እያለ ሊሻሻል ይችላል። ከአርሰናልም ጋር ጎሉ ሲቆጠር፣ ሲቲ ከራሱ ሜዳ የጀመረ የመልሶ ማጥቃት ነው ጎል የሆኑ እንጂ ልክ ባለፉት ዓመታት እንደነበረው ከኳሱ ጋር ጎል ውስጥ መረብ ውስጥ እንደ መግባት አይነት ከኮምቢኔሽን በኋላ የተፈጠረ የጎል እድል አልነበር። ቲጃኒ ሬንደርስ ግሩም ኳስ ነው የሰጠው፣ ግን ሀላንድ ራሱ ከ50 ሜትር በላይ መሮጥ ነበረበት። የእሱን ብዙ ኤፈርት ይጠይቃል አሁን እና በኖርዌይ የሚያስቆጠራቸው ጎሎች ብዙዎቹ ጎሎች እንደ አይነት ናቸው። በቀደም በእርግጥ አንቶኒዮ ኑሳ ሁለት የሚያስደንቁ ክሮሶች ሰጥቶት ስራዎቹን ቀላል አስመስሎለት ነበር፣ ቀደም እስራኤልን በሰፊ ውጤት ባሸነፉበት ጨዋታ ግን ነገሮች ተለውጠዋል። እንዳልኩት የሲቲ ስብስብም ተለውጧል። አሁን ሌላኛው ፈጣሪ ተጫዋች ኦማር ማርሙሽ እየተጫወተ አይደለም። ፊል ፎደን ገና ብቃቱን ለማግኘት መንገድ ላይ ነው ያለው። ለእንግሊዝ ብሔራዊ ቡድንም ጭምር አልተጠራም። አሁንም ቱህልን አላሳመናቸውም ፎደን ወደ ብቃቱ ተመልሷል የሚለው ጉዳይ። ቅድም እንዳልኩት ደግሞ ደብሮይንም ለቋል፣ ጉንዷንም ለቋል። ሲቲ ማጥቃቱን እንደ አዲስ ነው ኦርጋናይዝ እያደረገ ያለው። ግን ፕሪምየር ሊጉን በመልክ እየተለወጠ ነው፣ ሲቲም ያንን መልክ መስሏል እና ሲቲ በዚህ ውድድር ዘመን በተጋጣሚ ቡድን ሳጥን ውስጥ በሚነካቸው ኳሶች መጠን በዓመታት ውስጥ አነስተኛ ነው ማለት። ሀላንድ አደገኛ በሚሆንበት ዞን ውስጥ ሲቲ የሚነካው የኳስ መጠን አነስተኛ ነው ማለት። በተቃራኒው ሀላንድ ለኖርዌይ ሲጫወት ካየሹ ብዙ ሲከላከል ታያለሽ። ወደ ራሱ የሜዳ ክፍል ይመለሳል። አንድም መልሶ ማጥቃቶችን ላውንች ለማድረግ እንዲመቸው፣ ወደ ሰፊ ዞን ለመሮጥ እንዲመቸው፣ የተጋጣሚ ቡድን ስፔስ ለማጥቃት እንዲመቸው ወደ ኋላ ይመለሳል። ሁለትም ለማገዝ ወደ ኋላ ይመለሳል። ይህንኑ ነገር በሲቲ ማድረግ ጀምሯል የማንቸስተር ዩናይትድ ጨዋታ በማንቸስተር ዩናይትድ የፍጹም ቅጣት ምት ሳጥን ውስጥ ከነካው ኳስ በላይ በራሱ ሳጥን ውስጥ የነካው ኳስ ይበልጥ ነበር ምክንያቱም የቆሙ ኳሶች ለመከላከል ወደ ሳጥን ይመለሳል ብዙዎቹን ያሸንፍ ነበር ሁለት ጎል ኳስ ቆጥሯል እዛ ጨዋታ ላይ ግን በራሱ ዲፌንሲቭ ሰርድ የሚነካው የኳስ መጠን በሶስት እጥፍ ነው በዚህ የውድድር ዘመን የጨመረው በቀደም አንድ አጋጣሚ አይተሽ እንደሆነ ወደ ኋላ ተመለሰና ጥፋት እንዲሰራበት ሆነ። ቡድኑ ለመከላከል በመከላከል ለማገዝ ሲመጣ እና ሄደና ሩበን ዲያስ ብራቮ ብሎ ሲያደንቋየ ሲያቅፈው አየን። ምክንያቱም አሁን የበለጠ ልክ ኖርዌይ ብሔራዊ ቡድን ውስጥ ያደርግ የነበረውን አይነት ኤፈርት ያደርጋል እና በመከላከል ብዙ ትጋት ታይበት አለሽ። ግን የሁለቱ ቡድኖች የጨዋታ ባህሪ መመሳሰል ደግሞ ቅድም ያልኩትን ትራንዚሽን ወደ ኖርዌይ ብሔራዊ ቡድን ሲሄድ ለረጅም ኳስ የሚዘጋጅ ወደ ሲቲ ሲመጣ ለፖሴሽን እግር ኳስ የሚዘጋጅ ተጫዋች መሆኑ አብቅቷል። ሁለቱም የፖሴሽን ቡድኖች ናቸው እኮ። ግን ሁለቱም የሚያጠቁበት መንገድ ግን በጣም ቀጥተኛ ሆኗል። ሁለቱም የበለጠ ጎል የሚያስቆጥሩበት መንገድ የመልሶ ማጥቃት ሆኗል። ሁለቱም ቡድኖች ውስጥ የሚያስቆጥራቸው የጎሎች ባህሪ መመሳሰል ጀምሯል እና ባለፉት ዘጠኝ ጨዋታዎች አስራ ሰባት ጎሎች አስቆጥሯል እና በሲቲ እያሳለፍ ያለው ጊዜ ለኖርዌይ ብሔራዊ ቡድን ጨዋታ እንዲያውም እንዲስማማ ያደረገው ይመስላል። የኖርዌይ ብሔራዊ ቡድን ከሃያ ምናምን አመት በኋላ ወደ ዓለም ዋንጫው ሊመለስ ነው። እንግዲህ የጣሊያን ጨዋታ አለባቸው ግን ኦልሞስት ያለቀ ነው የቤት ስራው እና እንዲያውም ኖርዌይ ከሲቲ የበለጠ ኳስ ይቆጣጠራል ቡድኑ። ምክንያቱም ሆላንድና እንግሊዝ ብቻ ናቸው መሰለኝ በፖሴሽን የሚበልጡት። የኖርዌይ ብሔራዊ ቡድን ከትልልቆቹ ብሔራዊ ከነ ስፔንም የበለጠ ግን በሲቲ ደግሞ እንደሚጠቀምባቸው አይነት የክንፍ ተጫዋቾችን የኖርዌይ ብሔራዊ ቡድንም ይጠቀማል። ለምሳሌ በግራ በኩል በቀደም ማን የነበረው ድሪብለር ቀጥተኛ፣ ከዛ ክሮስ ማድረግ የሚወድ ከትባክ ማድረግ የሚወድ ተጫዋች አላቸው አይደለም ጀረሚ ዶኩ። እዛ ደግሞ ለላይብዚሽን የሚጫወተው አንቶኒዮ ኑሳ ይህንን ያደርጋል። በሲቲ በቀኝ በኩል በቀደም በብሬንፎርድ ጨዋታ ኦስካር ቦብ ነበር የተጫወተው፣ በኖርዌይም በቀደም በቀኝ በኩል ኦስካር ቦብ ነው የተጫወተው። ምክንያቱም እሱም ልክ እንደ ሀላንድ ሁሉ ኖርዌይ ስለሆነ ማለት ነው እና በ ሁለቱም ቡድኖች ውስጥ ያለው የጨዋታ ስታይል መመሳሰል ሀላንድን የበለጠ አደገኛ ያደረገው ይመስላል። ትራንዚሽን አይኖረውም አሁን ለሲቲ ለመጫወት ሲመጣ ለኖርዌይ ከተጫወተበት መንገድ በባህሪ ብዙ የራቅ አይደለም አሁን። እና ማንም ተጫዋች በታሪክ ካደረገው የተለየ የጎል ቁጥር ላይ ነው እየደረሰ ያለው። በዘጠኝ ጨዋታ 17 ጎል ማስቆጠር ማለት በጣም አስደናቂ ነው። ምንም እንኳ እንዳልኩት እንደ ሞልዶቫ አይነት ቡድን ላይ አምስት ጎል ቢያስቆጥርም እንደ እስራኤል አይነት ቡድን የሚገጥመው ኦፍኮርስ በእግር ኳስ ትልቅ ሀገር አይደለም እስራኤል። ያው ትልቅ ፖለቲካዊ ስሜት የነበረው ነው ግን የእስራኤል ብሔራዊ ቡድን ተከላካዮች ስታቭ ሌምኪን እና ለትዌንቴ የሚጫወት ተጫዋች ነው ኢዳም ናችሚያስ የሚባል ለሉዶ ጎሬት ራዝጋርድ የሚባሉ ተጫዋቾች ለሚባል ቡድን የሚጫወቱ ተጫዋቾችን ነው የሚገጥም። ስለዚህ ፈተናው ቀለል ይላል። ብዙ ጎል የሚያስቆጥረው ለዚህ ነው። በሲቲ እኮ እንዲያውም ወደ ሲቲ ከመጣበት ጊዜ ጀምሮ አነስታ ጎል ያስቆጥረው ዘንድሮ ነው። በመጀመሪያዎቹ ጨዋታዎች ምን ያህል አብዘርድ እንደሆነ የእሱ ስታት ያሳይሻል። ለማንኛውም የኖርዌይ ብሔራዊ ቡድንና የሲቲ የጨዋታ ስታይል መመሳሰል ለሀላንድ ነገሮችን የበለጠ ሳያቀል አልቀርም ለማለት ነው። አዎ አድማጮቻችን፣ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ካረሬፌም ስጠና ምስ ነጥባ ወደ እናንተ መደሳቸውን ይቀጥላሉ። መልካም ቀን የላችሁ። ዘመን ተለወጠ፣ ምስራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሺል ዌስተርን፣ ዩኒየን መኒግራም፣ እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሸልምጣ ይጠብቅዎታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና፣ አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን፣ ብርሃን ባንክ